መንገዱ ጸጥታው፣ ወለጋ በጣም ያምራል። በነገራችን ላይ ካየዋቸው አገሮች በሙሉ የሆነ የራሱ የሆነ መልእክት ያለው ኩል የሆነ ሀገር በቃ ረጋ። እኔ የእውነት ስለተወለድኩበት ምናምን አድርግኝ፣ ግን መልእክት ያለው ሀገር መሬት ራሱ የሆነ ልክ ከሾቦካ ስታልፊ በቃ

እንዲገብተች ገብትሽ ምናባሽ ካ ምና ብለሽ ምን ትፈልጋለች? መስተንግዶ እራሱ የሆነ ኩል ነው። በቃ እንገባለን እንሄዳለን። ሁሉም በቃ እንዲ ናቸው። እረስ በቃ እንደዚህ በቃ ስነ ስርዓታቸው የሆነ ዲስፕሊን ክብር ሆነ ስነ ስርዓቱ ምናምን አረቄ ቤት የለም። በጣም ርቀሽ ነው። እንዲም ለቀምት ነው ትንሽ መጠጥ ቤት ምናምን ያለው እንጂ እኔ እንዲም ሬስፔክት ከዚህ በኋላ ራሱ ወደዛ መስመር የሆቴል ሽርሙጥና ምናምን አያስፈልግም። በጣም ራሳቸውን አስከብረው የሚኖሩ አካባቢ። ያሰደቡን እኮ በሽርሙጥና የገቡት ናቸው። አረ የለምን እንጂ ስታዩ እኮ ሻይ ቡና ምናምን ትንሽ ሻይ ቡና ምናምን ትንሽ በቃ ትንሽ ነቀምት ላይ ትንሽ አለ እንጂ ሌላ ቦታ ምናምን መካን ኢየሱስ ና ምሎንጊል መሃል ነው ከያደግነው እየዘመረን፣ እኔ ሁሉንም እኮ ሸመድደዋለሁ እንትና ታናን ስትለቅ አሁን ብዙ መዝሙሮች ታናን ስትለቅ በቃ ዘምር አለሁ እኔም ከእሷ ጋር ላይ ኮሜ ይሰጣለሁ ምናምን በቃ እኔ እኮ ይህን እየሰማሁ ያደግኩት ስለጣ እኔም ትለኝ እንትን ነው። ግን በቃ ኩል ነው፣ በቃ ሆስፒታል ትምህርት ምናምን እና ደግሞ ኩል ሰው ራሱ የሆነ በቃ ኩል ነው፣ ቀስቅ በቃ በጣም ረጋ ያለ ቀስቀስ ያለ ከሆነ ቦታ ወጣ ብሎ የምታየው ሰውዬ በቃ ሲሪየስ ነው ምናምን ነገር። እኔ ይቅርታ አድርግልኝ ግን ፓስ አላደርግም። እኔ እንደዚህ ነገር ምንም በቃ ይከብደኛል። በጣም የምፈራው ነገሮች አለ። እንት ምንድን ነው፣ ለሆነ ነገር ፋርማሲ ገብቼ የት ቢሎ ኖ ኖ ለቀት ፋርማሲ ገባውና ገብቼ እንዲያም ሾፌሩ

መጎሳተሩ ምናምን በአማርኛ ነው የጠየቅሽው፣ ሸጠልኝ ብቻ። አንዳንዴ አይመልሱም አይመልሱም። ታዲያ ስትጠብቶኝ እና ወጥቼ ነገር ይሻለ አለ

የፈለገ ቦታ ኮ ብትሄጅ ኮ አልጋ ፈልጋለሁ ካልች ለራሱ አከራዩሽም እኮ በአማርኛ። አልጋ ውጭ ነበር የምናጥረው፣ አልጋ ውጭ ነበር የምናጥረው። እሱ ብቻ አይደለም እንትንነታቸው። የሆነ የሆነ ብዙ ቦታ ትሄጃለሽ፣ ሌላም አካባቢ ኮ ታያለሽ። ግን ጨረሻ በራስ መተማመን ይሄ ሰው ስለመጣ ይሄ የሚሉ አይደሉም። ጨረሻ

ማለት ስለተወለድኩበት ብቻ ሳይሆን በቃ እንደዛ ነው፣ በሁለቱም ያስተናግዱሻል። ከባኮ ስታልፊ ግን አኖ ስደርሽ ስሬ ስደርሽ ከባድ እየከበደ ሄደ። በቃ መንገዱ ማለት ነው። በቃ ማወቅ ኦሮምኛ ማውራት አለብሽ። እኔ ግን አሁን ኢትዮጵያ ሄድ ወደ ባህሌ ምናምን መሄድ ፈልጋለሁ። እዛ በጣም ማየት ፈልጋለሁ። በጣም እንዴ ወይኔ፣ በጣም ነው የሚያምረው ብታይ እንዴ በጣም ቦሰነ ባል የሚባለው አወቅሽ? እንደውም አክቲቪስቱ ነው፣ ምት አክቲቪስቱ ነው። ባለ የሚባል አለ። በጣም ነው፣ ውብ ነው። በጣም በጣም የሚገርም በጣም ደስ ሁላችንም ተበታተን ነገረናል። እኛ ተበታተንም፣ ሌላው ግን እየበላ ነው ያለው። ሆንስ ድልድይ ነው የሚያደርጉት ህዝቡ፣ ህዝቡን ድልድይ ነው የሚያደርጉት። እኔ በነገራችን ላይ እነሱ ደስ እንዲላቸው እ ዋና ደስተኛ ሆነ ይኖረን እነዚህ እኔ የሚያናደኝ ሶሻል ሚዲያ ላይ ለተወሰኑ ጋደም ሴቶች ተብሎ ከሌላው ሰው ጋር የምንቀያየረው እና ሌላ ሰውም ደግሞ የሚለው ነገር ነው እንጂ መናገር ባለብን ላይ መነጋገር ስንችል